የቀብር ስነ ስርዓቷ እንደተፈጸመ እየተሰማን ያለው ሶስተኛ ወገን ገብቶ ምናልባትም ምርመራም ተደርጎ ይህንን የፈጸሙ ትእዛዝ የሰጡ የአካባቢ ባለስልጣናት ካሉ፣ ወታደራዊ አመራሮች ካሉ ማንም ይሁን ማን ለፍርድ የሚቀርቡበት ስርዓቱ በዚህ ተጠያቂ እንዲሆን ማድረግ የሚገባ ይመስለኛል። የአንድ ሰሞን ወሬ ሆኖ መቅረት የለበትም። አንድ ሰሞን እንቆጣለን፣ እንጮኋለን። ከዛ በኋላ ነገሩ ይበርድና በሌላ አጀንዳ ደግሞ እንጠመዳለን። ይች ልጅ ልትረሳ ትችላለች፣ ነገር ግን ይሄ ግፍ ብዙ ምልክቶችን ያሳየናል። ይሄ እንደ አንድ ማንቂያ ደውል ለአማራ ህዝብም ለሌላውም የኢትዮጵያ ህዝብ መሆን ያለበት ይመስለኛል። አገዛዙ ምንም ርኅራኄ የሌለው እንደሆነ ከምንም በላይ ማሳያው ይሄ ነው። እንደው እስካሁንም ባለው ሁኔታ ወጥተው እንኳን መግለጫ መስጠት አልቻለም። እንደዚህ ነው የሆነው በሚል ምናልባት እጁ እንኳን ከሌለበት በዚህ ጉዳይ ላይ ተጠያቂ የሆኑ አካላትም ካሉ የራሱ ወታደሮችም ይህንን ግፍ ፈጽመው ከሆነ በቶሎ ለህዝብ ጥያቄ መልስ መስጠት አለበት። ህዝብ እየተቆጣ ነው። ዝምታው በራሱ የሚነግረን ደግፌዋለው አዝዣዋለውም ይመስላል። ስለዚህ ገለታው፣ ምንድን ነው መደረግ ያለበት በቀጣይ? የህግ ባለሙያዎች ኢትዮጵያውያን፣ በመላው አለም የሚገኙ ይህንን ጉዳይ በዝምታ ማለፍ የለባቸውም። ይህ ጦርነት ጉዳይ አይደለም። አንዳንዴ የአገዛዙ ምንድነው ዲጂታል አርሚው ዲጂታል ሚሊሻው የሚናገሩና የሚጽፈውን እውነት ለመናገር ከድርጊቱ በላይ የሚያምነው አሁን ይኸው ነገር ከሆነ በኋላ ጦርነት አይደለም ወይ ገጥመን የሚል ነገር ያነሳሉ። አዎ መግጠምማ ገጥመናል ብለው አልፋኖቹም፣ የገጠምነው ግን የምንዋጋ ብረት ያነሳን ብቻ ሳይሆን በአግባቡ ጦርነትም እኮ ወጋለሁ። የሚማረክ ወታደር እንዴት እንደሚያዝ ፋኖዎች በደንብ አሳይተውናል። ስለዚህ ይህንን ከሌላ ነገር ጋር እያያያዙ ልክ ትክክለኛ ፍትሐዊ ነገር እንደተደረገ አድርገው የሚገልጹ ሞራል የሌላቸው ሰብዓዊነት የደረቀባቸው የብልጽግና መንደር ሰዎች አሉ ከላይ እስከታች። ስለዚህ ይሄ ነገር በቀጣይ ምን መደረግ አለበት ባህላችንንም ማንነታችንም ኢትዮጵያዊ ጨዋነታችንንም በሚገባ የሚያጠፋ ድርጊት ነውና እዚህ ላይም ጥንቃቄ እያደረግን ግን ደግሞ ድርጊቱ ማውገዝ ብቻ ሳይሆን ድርጊቱ በትክክል በሕግ ተጠያቂነት የሚቋጭበትን እና ትምህርት ተወስዶ ከዚህ በኋላ እንዲያን ነገር በኢትዮጵያ ምድር እንዳይፈጸም ምርኮ እንኳን ከተያዘ ምርኮ መያዝ በአግባቡ እውነት ለመናገር ፋኖች በዚህ አንጻር ትልቅ ስምና ትልቅ ልዕልና ለዓለም ያሳዩበት ነው ማለት እንችላለን። ከአገዛዙ በብዙ እጥፍ እንደሚበልጡ አስመስክረዋል። ይህ ነው ትልቅነት። እነሱ የራሳቸውን ወታደር ሲማረክ ራሱ እኛ የሚማረክ ወታደር የለንም ብለው የተማረኩበት አካባቢን በድሮን የሚደበድቡብና የራሳቸውን ወታደር የሚጨፈጭፉ ናቸው። አብይ አህመድ እንዲህ አይነት ጭካኔ ያላቸው ናቸውና፣ እስቲ ገለታው፣ በዚህ ጉዳይ ላይ በቀጣይ ምን መደረግ አለበት? ይህን አጀንዳ የአንድ ሰሞን ብቻ አድርገነው ማቆም ያለብን አይመስለኝም። እሱ ነው አሁን ትልቅ ችግር በትግላችን ውስጥ የሚታየው የአንድ ሰሞን እንቅስቃሴ ይሆንና የአንድ ሰሞን ቁጭት፣ የአንድ ሰሞን የፌስቡክ እንቅስቃሴ ይሆንና እንዘነገዋለን። ሌላ አዲስ መርዶ ሲመጣ ደግሞ በዛ ላይ እናለቅሳለን። ሌላ መርዶ እንደዚህ አይነት ልምድ ውስጥ የገባን ይመስላል። ይሄ መሰበር አለበት፣ እንዳልከው መሰለኝ፣ ይሄ መሰበር አለበት። በዚህ መንግስት ስር ተጠያቂነት የለም። ወንጀለኞቹን ወደ ፍርድ አቅርበን ፍርድ ቤት በሌለበት አቃቢ ህግ በሌለበት ይህንን እንፈጽማለን ማለት አይቻልም። ዓለም አቀፍ የህግ ሪሶርሶች ካሉ እንደዛን ተጠቅሞ ወደ ዓለም አቀፍ ፍርድ ቤት የሚሄዱ ወገኖች ካሉ እነሱ ህጉን ያውቁታል። ያ መሄድ አለበት፣ እሱ መታገል አለባቸው። ግን የዓለም አቀፍ ደግሞ የሰብአዊ መብት ድርጅቶች አሉ። እነሱ እንዲዘግቡት ማድረግ፣ ሚዲያው እንዲዘግበው ማድረግ ይሄ አንድ የዲፕሎማሲ ትግላችን መሆን አለበት። ነገር ግን በኢትዮጵያ ውስጥ ኢትዮጵያውያን በሰላም ወጥተው የሚገቡት ይሄ መንግስት ሲሄድ ብቻ። በዚህ ላይ ኢትዮጵያውያን በሙሉ ተስፋ መቁረጥ አለብን፣ መሳይ ይመስለኛል። ይሄ ነው ትልቁ ትግላችን። ይሄ ሰው መሄድ አለ። እንደ ስንት ጊዜ ነው እንደው ሊሻለው ይችላል ወይም ደግሞ እንደው ይሄ ወንጀል ሊቀንስ ይችላል እያለ የሚያስብ ሰው ስንት ጊዜ ነው ማስጠንቀቂያ የሚሰጠው? አንድ ሰው ማስጠንቀቂያ መቼ ይሰጣል? አለ አይደለም፣ ባክተው ይላል፣ ይመክራል፣ ይመክራል፣ ይመክራል፣ ይመክራል። ዝም ብሎ ወንጀል ወንጀል የሚሰራ ሰው ከሆነ ያ ሰው መሄድ አለ። ጤነኛ አይደለም ነው የሚባለው። እንግዲህ ተፈጥሮ አካሄድ ስለዚህ ኢትዮጵያውያን በሙሉ አሁን በቃ ሌላው ሀገር ባለፈው ምን የዘገብከው ማን ተመሳይ እነዚህ የጀኔሬሽንስ የሚባሉት መከርንህ መከርንህ ዘከርንህ አልሰማም አልክ። አሁን ልቀቅ ስልጣን የሚሉት ሪዛይን አድርግ የሚሉት እኮ መሪዎቻቸውን በአነስተኛ ጥያቄዎች እንደዚህ አይነት ወንጀል የሚሰራባት ምድር መንግስት የሌለውም ሀገር እንደዚህ አይሆን። መንግስት መንግስት የሌለበት ሀገር እንኳን እንደዚህ አይነት ጆሮን ጭውም ያደርግ ባህልን ሁሉ የሚሰብር ሃይማኖትን ሁሉ የሚሰብር ነገር ሊሰማ አይችልም። ስለዚህ ይሄ ሰው ይሄ ሀስቱ ጎ መሳይ አንዱ እሱ ነው። ሁለተኛ የሃይማኖት ሰዎች ንቁ መሆን አለባቸው። ይህ ከሃይማኖታችንንም እሴት የሰበረ እንዳልከው። ስለዚህ የፕሮቴስታንቱ፣ የኦርቶዶክስ፣ የሙስሊሙ በሙሉ እንደ መስቀላቸውን ግዝት እያወጡ እንደዚህ ያደረጋቸው ሰዎች እያሉ የመገዘት ውጉዝ ከማሪዎስ የሚሉት ነገር አለ አይደለም እ ሀገራችን በዚህ ሁኔታ ልትቀጥላችሁም፣ ምዕመናች እቺ እቺ እቺ ህታችን እኮ አንድ ቤተክርስቲያን አባል ነው። ወገኖቻችን፣ ልጆቻችን፣ የሃይማኖት ልጆቻችን ንስሐ አባቶች አሉ። በክርስቲያኑ ዓለም ውስጥ እየወጡ ይህንን ማውገዝ ተባብሮ እንደ ሆ ብሎ ኢትዮጵያን በአጠቃላይ ሃይማኖትና ፖለቲካ አስተሳሰብ ሳይለየው ካልታገለው እንደገና በሚቀጥለው ወር ለሌላ ደግሞ እንደዚሁ ዘግናኝ ነገር መምጣቱ እንዴት ይቀራል ነው፣ አይቀርም። ገለታው እንግዲህ ይህን በተመለከተ የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫ አለ። በቀጣይ ስለሚደረጉ ነገሮችን በዝርዝር እንደዚሁ ለህዝቡ መግለጫ የሚሰጥ እንደሚሆን ነው የሰማ ነው። በልጅቱ መስዋዕት በሆነችው ታጋይ በአለም ዋሴ ስምም ዘመቻ የሚከፈትና እንደዚሁ ማስታወሻ የሚሆኑ በርካታ ነገሮች እንደሚደረጉ የፋኖ አመራሮች እየገለጹ ይገኛሉ። እንዳልከውም በቀላሉ ልትዘነጋ የምትችል አይደለም። ከምንም በላይ የመጨረሻ የተቀበለችው የግፍ ጽዋ ምንጊዜም እንድናስታውሳት የሚያደርገን ነው። የአማራ ህዝብ ወደ ትግል እንዳይገባ እሷን መሰል ወጣቶች ወጣት ናት። ሰሞኑንም ስንል እንደነበረው በዚህ የልጅነት ሰውነቷ በዚህ የልጅነት አእምሮዋ ሌላው ኢትዮጵያዊ ሴት ወጣቶች እንደሚያደርጉት ማድረግ አቅቷት አይደለም፣ ነገር ግን የአማራ ህዝብ ተበደለ፣ የአማራ ህዝብ የሉና አደጋ ገጥሞታል ብላ በዚህ እድሜዋ ነው ባልጠነከረ ሰውነቷ ትግል ውስጥ የገባቸው 19 ዓመቷ ነው። በእርግጥ 19 ዓመት ኃላፊነት በሚሰማ ወልቁ ውትድርና መግባቷ እድሜዋ አነስተኛ ነው የሚያስብል አይደለም። ግን ካለው ሁኔታ አጠቃላይ፣ ከሴትነቷ ከብዙ ነገሮች አንጻር ሊያታልላት የሚችል ብዙ ነገር ልቧ ሊያሸፍት የሚችል ነገር ነበረ። ግን የግል ህይወቷ ሳይሆን አጠቃላይ ማህበረሰቡ የሀገር ሁኔታ አሳስቧት በዚህ እድሜዋ ብረት አንስታ ታላቅ መስዋዕትነትን ተቀብላለች። ሰማዕት ትሆናለች እሷም ምንጊዜም አንረሳትም። ቀደም ሲል እንደተባለውም የሚመለከታቸው አካላት በውጭም በሀገር ውስጥም ያሉት ጉዳዩን ከፍ ወዳለ ቦታ እንዲወስዱት ጥሪ እየተደረገ ነው። ይህንን እንደሚያደርጉ ተስፋ እናደርጋለን ማለት ነው ገለጣው። እንግዲህ በአማራ ክልል የሚደረገው ህልውና ተጋሎ ተጠናክሮ ቀጥሏል። ይሄ የሚቆም አይደለም። ይህን ስላደረገ በአብይ አህመድ ሰራዊት እንዲህ ዓይነት ነገር ስለተፈጸመ የሚቆም የሚቀዘቅዝ የሚበርድ ትግል አይደለም። እንደውም የበለጠ በቁጣ እየቀጠለ ያለ ትግል ነው። በተለያዩ አካባቢዎች እንደዚሁ ተጋድሎ ተጠናክሮ ቀጥሏል። ቀደም ሲል በመግቢያችን ላይ እንደገለጽ ነው በዋግምራ አካባቢ እንደዚሁ ሶስት ኃይሎች ከፋኖ ጋር የገጠሙበት ውጊያ መካሄዱንና ፋኖዎች መክተው መመለሳቸውን የሚገልጽ መረጃም ሰምተናል። ሶስቱ ኃይሎች የኦሮሚያ ልዩ ኃይል ነው፣ ሌላው አብይ አህመድ ሰራዊት ነው፣ መከላከያ የሚባለው። ሶስተኛው ደግሞ ሀራ መሬት በሚል አፋር ላይ እየሰለጠነ ያለውና በአብይ አህመድ ፖለቲካዊና ወታደራዊ ድጋፍ የሚደረግለት ታጣቂ ቡድን ነው። እነዚህ ሶስት ኃይሎች ናቸው ወደ ፋኖ ተኩሰው አጸፋው ከባድ ስለነበረ መቋቋም ስለአቃታቸው ወደ መጡበት የተመለሱት። ገለታው ብዙ ነገር ይነግረናል ይሄ መረጃ። የኦሮሚያ ልዩ ኃይል ምን ሊሰራ አማራ ክልል ድረስ ሄደ? ሰሞኑን ሽመልስ አብዲሳ በከፍተኛ ቁጥር የሰለጠኑ የገዳ ልዩ ኮማንዶ የሚባሉትን ይህንን የኦሮሞ ጥሩ ስም ያለውን ገዳ የሚባለውን መጠሪያ ለአንድ ጨካኝ ታጣቂ ቡድን ስያሜ አድርገው ሰሞኑን ከፍተኛ ቁጥር ያለው ወታደር አሰልጥነዋል። በዛ ላይ ያስተላለፈው መልእክት አለ። በጣም ጭካኔ ተግባር ኢትዮጵያን ለከፍተኛ ቀውስ የሚዳርግ መልእክት ነው፣ ሽመልስ አብዲሳ ያስተላለፈው። ነገር ግን የአንድ ብሔር ስም የያዘ ልዩ ኃይል አማራ ክልል ምን ይሰራል? ዐብይ አህመድ ምንድን የፈለገው? ሰራዊቱ አልቆበታል። በተለያየ መልኩ ያስገባቸው ኃይሎች በሙሉ ወይ ምርኮኛ፣ ወይ ተደምስሰዋል፣ ወይ ጠፍተዋል። ጥቅም ያለው ሰራዊት አማራ ክልል ላይ እንደ ተደራጅቶ ቆሞ ሊዋጋ የሚችል አካል የለም። አሁን እንደምንሰማው በአላጌ የቀድሞ ግብርና ኮሌጅ ውስጥ አሁን የቁስለኞች ማከማቻ ሆኗል። በየለቱ ከፍተኛ ቁጥር ያለው የአውቶቡስ የመከላከያ ሰራዊት ተሽከርካሪዎች ቁስለኞችን እያመላለሱ ነው ያሉት። ስለዚህ አሁን ምን ለማድረግ ነው? ምን ለውጥ ለማምጣት ነው? በዚህ መልኩ ተደራጅተው ውጊያ መክፈት ያስፈለገው? በዚህ ላይ እነ ጌታቸው ረዳ ከጀርባ ያሉበት የትግራይ የምንድን ነው የነፃነት ታጋይ በሚል ሀራ መሬት ብለው አፋር ላይ የተደራጁት ኃይሎችም ተሳትፈዋል። እነጌታቸው ምንድን ነው የፈለጉት? በቅርቡ ሌተናል ጄኔራል ጻድቃን ገብረትንሳኤ ፋኖንም ጭምር እንታገላለን የሚል መልእክት ያለው ነገር ነው የተናገሩት። ስለዚህ እነ ጌታቸው ረዳ እነ ጻድቃን ከብልጽግና ጎኖ ነው ፋኖን ለመግጠም ፈልገዋል ማለት ነው። ሁለት ነገሮች እናነሳለን፣ አንዱ የኦሮሚያ ልዩ ኃይል የመገባበት ሁኔታ፣ ሌላው ደግሞ የነ ጌታቸው ቡድን በዚህ ጦርነት ለመሳተፍ የመጀመሪያውን ጥይት መተኮሱ። በጣም የሚያሳዝን ነው። ግን እስቲ በዚህ ላይ ምን ማለት ይቻላል? ገልጠው አይን አሁን ከቅርብ ጊዜ ወደዚህ ፋኖ እንቅስቃሴ በሁለት መንገድ ቢታይ አንደኛው የሚሊቴሪ ጉዳይ፣ በተለይ ወሎ ላይ የታየው ሁለተኛው ደግሞ የፖለቲካ እንቅስቃሴው፣ የፖለቲካ እንቅስቃሴ በተለይ ከአደረጃጀት ጋር በተያያዘ፣ ከአደረጃጀት ጋር በተያያዘ አንተ ብዙ ጊዜም እንዳቀረብከው፣ ሌሎችም እንዳቀረቡት ይሄ የአንድነቱ ጉዳይ የፋኖ አንድነት ጉዳይ እየተራመደ ነው። ከፍተኛ ተስፋ ተሰጥቷል፣ እና ይሄ አንድ የፖለቲካ ድል አዝሎ መጥቷል። በዚህ ላይ የሚሊተሪ ድል ተጨምሮበታል። በዛ ላይ ጎንደር አካባቢ ያለ የሚባል ሀሜት የነበሩ ግጭቶች ተፈተው ቢገር ፒክቸር የሚባል ወይም ደግሞ ትልቁን ስዕል እናያለን የሚል የፖለቲካ እርምጃ ወስደዋል የሚሉት እነዚህ እነዚህ ነገሮች እየተደማመሩ የፖለቲካና የሚሊቴሪ ድሉ ፋኖን ተፈላጊ እያደረገው ነው አይመጣ። ለውጥ በሚፈልጉ ኃይሎች ያሰላለፍ ለውጦችን እያመጣ ነው ያለው። በትግራይ አንዳንድ አካባቢ ያሉ እንደውም ዛሬ አንድ ትንታና ትንተና እያዳመጥኩ ነበርና አንዱ ሲናገር ምናለ ለወይ ነው ለሚባል ጋዜጣ እንትን መጽሔት አንድ ሰው አስተያየት ሰጥተው ነበር አሉና፣ አስተያየቱ ላይ አንዱ የሰጡት አስተያየት ከፋኖ ጋር አብሮ ስለመስራት ነው። እና ከእዛ ከጋዜጣው ላይ ተገንጥሎ ቀራሉ። ይሄ ኤዲተር አራሚው አርታዩ ይሄ እንዳይወጣ ብሎ አወጣዋል። ሰውየው ተናግረዋል አብሮ ስለመስራት ከፋኖ ጋር እና ትግራይ ውስጥ አሁን የትግራይ ፖለቲካ ውስጥ ገብቶ ከፋኖ ጋር እንስራ እንስራ የሚል የመለየት ነገር እያመጣ ነው ያለው ማለት ነው። እና እንግዲህ ይሄ በለውጥ ፈላጊዎች ላይ ስርዓቱ እንዲለውጥ የሚፈልጉ ኃይሎች ከፋኖ ጋር የመስራት ፍላጎታቸው እንዲጨምር ያደረገ የፖለቲካና የሚሊተሪ ድር ነው ያለው። እንግዲህ በዚህ ሰዓት ደግሞ ተቃራኒ ኃይል አለ ማለት ነው። ይህ ብልጽግና እሱም ህይወቱን የሚጠብቁ ኃይሎች ከእሱ ጋር የተጣበቁ ወይም ደግሞ እሱ ያዋረዳቸው ወይም ደግሞ ከገበያ ውጭ ያደረጋቸው እኳሉ መ የሚያስገርም ነገር ምንም በቃ መሄጃ የሌላቸው ያደረጋቸው ሰዎች አሉ። አሁን ባለፈው ያነሳ ነው አቶ ጌታቸውን በገደሏቸው በአንድ መድረክ ላይ ተገሏል። ከዚህ በኋላ ምን ይሆናልኝ ሰው እያልን ነበር እና እንደዚህ አይነት የተገደሉ ሰዎችን አምጥቶ እንግዲህ በግድ ሊያናግራቸው ይችላል ወይም ደግሞ የደለ ሊያናግራቸው ይችላል። እና በፋኖ ላይ እንነሳለን የሚል እንግዲህ ከብልጽግና ጎን የሆነ እንቅስቃሴ ቢኖርም ግን በትልቁ ግን የፋኖ እንቅስቃሴ አሁን ያነሳቸው የዚህ ሚሊቴሪውና የፖለቲካ እንቅስቃሴዎቹ በጣም ተፈላጊ አድርጎታል መሳ ለኢንተርናሽናል ኮሚኒቲውም ዘንድ ምናልባት የሚገለጽ ብዙ ችግር የለውም። መረጃውን የተናገሩት ሰው በጣም ተአማኒ ናቸው እና በአሜሪካ መንግስት ውስጥ ሳይቀር በዚህ በአሜሪካ መንግስት ውስጥ ሳይቀር ተስፋ ተደርጓል። ይሄን ሰምቻለሁ አሉ። ትልቅ ሰው ናቸው። ይሄን የነገሩ ተስፋ ተደርጓል እና ስቴት ዲፓርትመንት፣ ሌሎችም አካባቢዎች እንደ ተስፋ እያዩት ነው ያሉት። እንግዲህ በዚህ መንግስት ላይ ተስፋ እየቆረጡ ስለሆነ አዲስ የሚመጣ ኢመርጂ አደረገ ኃይል ሲፈልጉ ፋኖ ነው የታየው ለጊዜው። ስለዚህ በዚህ ደረጃ አሸናፊ የሆነ ነው የመጣው። እነዚህ ኃይሎች እንግዲህ ከብልጽግና የሚራገፉ ሰዎች ጋር አብረው የሚራገፉ ሰዎች ተደምረው ይህም ቢያደርጉ ብዙ ብዙ አይገርመኝም። መሳይ ተጽዕኖም ያላቸው አይመስለኝም። ምናልባት የአብይ አህመድ እርምጃ በቀጣይ ምን ሊሆን እንደሚችል ያሳየ ነው። እንግዲህ አሰላለፍም ጉዳይ አለ። አሰላለፉ እንዴት ሊሆን እንደሚችል ይሄ ዋግምራ ላይ የታየው